ሶስቱ የፖርቹጋል የገበሬ ልጆች የሆኑት ታዳጊዎች ድንግል ማርያም እየተገለጠችላቸው በየወሩ ለስድስት ወራት ያክል እንደ ጎበኘቻቸው የሰጡትን ምስክርነትን ተከትሎ ከሰባ ሺህ የሚበልጡ የፖርቹጋል ክርስቲያኖችም ይህን አስደናቂና ዓለምን ጉድ ያስባለውን የድንግል ማርያምን መገለጥን ለመመልከት ሶስቱን ታዳጊ ልጆችን ተከትለው በሄዱበት የፖርቹጋ ኮረብታማ ስፍራ እጅግ አንጸባራቂና በብርሃን ጎርፍ በተከበበ ግርማ እመቤታችን ቅድስት ድንግል ማርያምን ተገልጣ በአይናቸው ሊመለከቷት እንደቻሉ አስገራሚ ተአምራዊ ምስክርነትን ከሀገረ ፖርቹጋል ከሊዝበን ማዶ እየሰማን እንገኛለን። ይህ የእመቤታችን የቅድስት ድንግል ማርያም መገለጥ ከመገለጥም ባለፈ ለልጆቹ የነገረቻቸው አስ ድንጋጭና ዓለማችን ወደፊት ስለሚጠብቃት ከባድ የሆነ ጦርነትና የሰውን ደም ስለሚጠጣው ውድመትን በተመለከተ ቅድስት ድንግል ማርያም በሐዘን ስለነገረቻቸውና ራሳቸውን ከዚህ ጦርነት እንዴት ማትረፍ እንዳለባቸው ስለሰጠቻቸው ምክር በተመለከተ ይህ የድንግል ማርያም ትንቢት ከፖርቹጋል ቤተ መንግስት አልፎ ዓለምንና መሪዎቿን ያስጨነቀና እያወከ ትንቢታዊ ራእይ ሆኖ እየተነገረ ይገኛል። ሰላም፣ የንጋት ኮከብ ሚዲያ ቤተሰቦች በዛሬው ዝግጅት እመቤታችን ቅድስት ድንግል ማርያም በሀገረ ፖርቹጋል ያደረገችውን መገለጥንና የሰጠችውን ትንቢታዊ ቃልን በተመለከተ አስገራሚና አስደናቂ መረጃ ይዤላችሁ ቅርብ ያለው ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወ እንዲሆን ምልክቷን በመጫን ይህ መልእክት ደግሞ ለብዙዎች ተደራሽ እንዲሆን ላይክና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ድንግል ማርያም ተገልጣ በአይናቸው የተመለከቱት ሶስቱ የፖርቹጋል በግ ጠባቂ እረኞች ማለትም ፍራንሲስኮ ማርቶ፣ ጃሲንታ ማርታና ሉሺያ ሳንቶስ ይባላሉ። እነዚህ ሶስቱ የገበሬ ልጆች በፋጢማ ፖርቹጋል አቅራቢያ ባሉ ኮረብታዎች ላይ በግ እየጠበቁ ሳለ ድንገት በአይናቸው አዲስና እንግዳ የሆነ ነገር ላይ አይናቸው ተወርውሮ ያርፋል። እጅግ ግዙፍና በክንፎቹ ሰማይን የጋረደ የእግዚአብሔር መልአክ በሚመለከቱበት ስፍራ ልጆቹም በእረኝነት ቦታቸው ላይ ልክ እንደ ቤተልሔም እረኞች በመልአኩ ክብር እየተደነቁና እየተደመሙ ሳለ ሌላ ልብንና አይንን የሚማርክ ተአምር ባሉበት ስፍራ ይመለከታሉ። እርሱም በብርሃን የተከበበች ነጭ እየለበሰች ጨረቃን በእግሮቿ እየረገጠች ፀሐይን የተጎናጸፈች ሴት ምስል ከትንሽ የኦክ ዛፍ በላይ ስታንዣበብና ከብርሃን ወደ ብርሃን እየወጣች ከአንዱ ክብር ወደ ሌላ ደማቅ ክብር እየተሸጋገረች ስትንቀሳቀስ ይመለከታሉ። እረኞቹም ከአንዱ ክብር ወደ ሌላ ክብር እያሸጋገረ የሚገለጥላቸውን አእምራዊ ትዕይንትን እየተመለከቱ ሳለ በኦክ ዛፍ ላይ እያንዣበበች የምትታያቸው ሴት ድንግል ማርያም እንደሆነች ከገለጠችላቸው በኋላ በርካታ ትንቢታዊ ነገሮችን እንደነገረቻቸው፣ በተለይ ደግሞ አለማችን ወደፊት ከሚጠብቃት አስፈሪ ጦርነት እየተነሳ ስለሚመጣው ነገር በግልጽ እንደነገረቻቸው የሚመሰክሩት ታዳጊዎች ራእይ ማየታቸውንን ሲያቀርቡና የትንቢት ቃል መስማታቸውን ከመታወቁ በፊት ልጆቹ ያዩትን የተመለከቱትን ራዕይ ለማንም አልተናገሩም፣ ትንፍሽ አላሉም ነበር። ነገር ግን ድንግል ማርያም ከነገረቻቸው መልእክት ውስጥ እለት እለት ራሳቸውን በጸሎት ወስነው ይጸልዩና እግዚአብሔርን ይማጸኑ ነበር። ይህን ራእይ ከተመለከቱት ልጆች መካከል ውስጥ ሉቺያ ብቻ ከድንግል ማርያም ጋር ስትነጋገር፣ ፍራንሲስኮ ደግሞ ራእዩን ከመመልከቶች የራእዩን መልእክት ሊሰማ አልቻለም ነበር። ጃሲንታ ደግሞ ራእዩን አይታ መልእክቱንም ስትሰማ፣ ድንግል ማርያምን ግን አላናገረቻትም ነበር። ምንም እንኳን ልጆቹ ስላዩት ራእይ ለማንም ላለመናገር ቢስማሙም ጃሲንታ ግን ያየችውን ነገር መሸከምና መቋቋም ስላቃታት ያየችውን የሆነውን ጉዳይ ገላልጣ ለወላጆቿና ለቤተሰቦቿ ልትናገር ቻለች። ከዚህ በኋላ ነው በልጆቹ ልብ ብቻ ቀርቶ የነበረው ሚስጥር በትንሿ የፖርቹጋል መንደር በፍጥነት መዛመትና መቀጣጠል የያዘው። ለስድስት ወር ያክል ወር በገባ እንደምትገለጥላቸው እየሰሙት እነዚህ የፖርቹጋል አነስተኛ መንደር ነዋሪ የሆኑት ሰዎች ቅድስት ድንግል ማርያምን ለመመልከት ቀን ሲቆጥሩ መሽቶ በነጋ ቁጥር በጉጉት ሲጠባበቁ ከርመው ያ የጠብቁትና በናፍቆት እያስቡት የነበረው ሰኔ ሀያ አንድ አይደርስ የለ ደረሰ። ሁሉም ይህን ሰዓትና ዕለት በናፍቆት እንደ መጽአት ቀን ይጠባበቁት ስለነበር እመቤታችን ቅድስት ድንግል ማርያምን ለማየትና ለመመልከት ያንን የታዳጊዎቹን የበግ መጠበቂያ የእረኝነትን ስፍራ በሩጫና በፍጥነት ወደዚያ ኮረብታማ ስፍራ መሄድና መሮጥ ይጀምራሉ። በተባለው ቀንና ቦታ በድጋሜ እመቤታችን ተገልጣላቸው ሶስቱ ረኞች ሲመለከቷት ራእዩን ለመመልከት የጓጎት ቀን ሲቆጥሩ የነበሩት እነዚያ የፖርቹጋል አነስተኛ መንደር ነዋሪዎች ግን ድንግል ማርያም በምትገለጥበት ሰዓት ነጎድጓድና መብረቅ እንዲሁም ደግሞ ደመና በሰማይ ላይ ሲንቀሳቀስ ከመመልከት በቀር ህፃናቱ እያዩትን የድንግል ማርያምን መገለጥና ራእይን ሊመለከቱ አልቻሉም ነበር። በዚህ ደግሞ ቀን ቆጥረው የደረሱት የፖርቹጋል ሰዎች ይህ ነገር እንዴት ከእኛ ተሰወረ? ለእነዚህ ህፃናት የታየችና የተገለጠች ቅድስት ድንግል ማርያም ኃጢአታችንና በደላችን ምንኛ ቢበዛ ነው በማለት ባለማየታቸውና የቅድስት ድንግል ማርያምን ራእይ ባለመመልከታቸው እያዘኑና በልጆቹ ንጽህናና ቅድስና እየተገረሙ ሌላ ተጨማሪ ወር ለቀጠሮ ሰጥተው ተለያዩ። ይህ የድንግል ማርያም የመገለጥ ወሬ ከአካባቢው መንደር አልፎ ወደ ሌላ ሩቅ አካባቢ በመዛመቱ ድንግል ማርያምን ለመመልከት የጓጉት የፖርቹጋል ዜጎች በሚቀጥለው ሐምሌ ሃያ አንድ ቀን ለሦስቱ በግ ጠባቂዎች የምትገለጥበትን ዕለት ሲጠባበቁ በናፍቆትም ቀን ሲቆጥሩ ከርመው አይደርስ የለ ከአምስት ሺህ በላይ ሰዎች በተባለው ስፍራ ተሰባሰቡ። በዚህ ዕለት አሁንም መቤታችን ቅድስት ድንግል ማርያም ከሶስቱ ሕፃናት በተጨማሪ ሌሎች ሰዎችም ቅድስት ድንግል ማርያምን ሲመለከቷት፣ አብዛኛው ግን ከነጎድጓድና ከደመና በቀር በሰማይ ላይ ሊመለከቱና ምንም ነገር ሊያዩ አልቻሉም ነበር። አሁንም ወሬውና መረጃው እለት እለት ከአካባቢው አልፎ እየሰፋና እየተዛመተ መጥቶ በቀጣዩ ነሐሴ 21 ቀን ቀን የመገለጧን ቀን የተጠባበቁት ሰዎች በኮረብታው ላይ ከአስር ሺህ በላይ ምእመናን ራእዩን ለመመልከት ተሰበሰቡ። ግን የሚገርመው ነገር ሶስቱ ልጆች በምትገለጥበት ስፍራ ላይ አልነበሩም። ፖርቹጋልን እያጥለቀለቀ የመጣው ይህ ትንግርታዊ ዜና በፖርቹጋል መንግስት ዘንድ የሚወደድ ባለመሆኑ ለሃይማኖታዊ አክራሪነት መፈጠር ምክንያት ሊሆን ይችላል በማለት ሶስቱን በግ ጠባቂ ልጆች በቁጥጥር ስር በማድረግ በምላሹም ደግሞ ባለስልጣናቱ ልጆቹ ያዩት ነገር እንደሌለና የሚወራውም ነገር ውሸት መሆኑን አስተባብለው እስካልተናገሩ ድረስ ወይም ደግሞ ያዩትን የራእይ ትንቢቶችን በተመለከተ ለፖርቹጋል መንግስት እስካልገለጹ ድረስ ልጆቹ እንደሚታሰሩና እንደሚቀጡ በማስፈራራት ለቁም እስር መንግስት አድርጓቸው ነበር። እመቤታችን ቅድስት ድንግል ማርያም የምትገለጥበት ዕለት ካለፈ በኋላ በሁለተኛው ቀን ለእስር ዳርጓቸው የነበሩትን እነዚህን ሦስቱን በግ ጠባቂ እረኞችን ሊለቃቸው ችለዋል። በቀጣይ ወር የእመቤታችን መገለጥን ለመመልከት ከእስከዛሬዎቹ ወራቶች እጅግ በጣም በርካታና ሰፊ ፖርቹጋላውያን ክርስቲያኖች ድንግል ማርያም ወደምትገለጥበት ስፍራ እያመራሉ። በዚህም ኮረብታማ ስፍራ ወደ ሰባ ሺ የሚጠጉ ሰዎች ቦታውን አጥለቅልቀውትና አጨናንቀውት ተገኝተዋል። የዓለም ቤዛ የሆነውን የክርስቶስን እናት ድንግል ማርያምን ለማየት ለእነዚህ ሦስቱ ሕፃናት የነገረቻቸውን የትንቢት ቃልና ዓለም ወደፊት የሚጠብቃትን አስጨናቂ የጦርነት ውድመትን በተመለከተ ለመስማትና ከዚህም ውድመት ራሳቸውን እንዴት አድርገው ማትረፍና በንስሐ መጽናት እንዳለባቸው የእመቤታችንን ቃል ለማድመጥ በህብረት ተሰባስበው ተገኝተዋል። እንደተለመደው እመቤታችን ቅድስት ድንግል ማርያም ለልጆቹ ስትገለጥ ቅዝቃዜና ዝናባማ ስለነበር ሕዝቡ ይህን ሁሉ ተቋቁሞ እመቤታችንን ለመመልከት ከፍተኛ ትግልና ከአየር ጠባዩ ጋር እየታገለ ሳለ ድንግል ማርያም ራሷን የሮዛሪ እመቤት መሆኗን እየገለጠች ስታሳውቅ ማርያምን ባዩዋትም ጊዜ እየነበረው ከፍተኛ ቅዝቃዜና ዝናብ በድንገት ሲቆም፣ ፀሐይ ደግሞ እንደ መንኮራኩር እየተሽከረከረች የቀስተ ደመና ቀለም እያወጣች አማኝ የፖርቹጋል ክርስቲያኖች እንዳዩ ዘግበዋል። ፀሐይዋ መልኳ ወደ ደም ቀይ ሆኖ ስትለወጥና በድንገት ወደ አድማሱ ተጓዦች ወርዳ በድንገት ስትቆም ከሰዓት በኋላ ደግሞ ወደ ላይ ወደ ሰማይ ከፍ ብላ ወደ ቦታዋ ስትመለስ ይህን በዓይናቸው እንዳዩና እንደተመለከቱ ምስክርነትን ሰጥተዋል። ከዘጠኝ ደቂቃዎች በላይ የፈጀው አጠቃላይ ክስተት እስከ ሰላሳ ማይል ርቀት ድረስ ክርስቲያኖቹ ተመልክተዋል። ለዝግጅቱ ምላሽ ለመስጠት ራእዩን ለመመልከት የመጡት ተመልካቾች መቤታችን ቅድስት ድንግል ማርያም በፀሐይ ብርሃንና በመብረቅ ስትገለጠላቸው ምድሪቱና ያ የኮረብታማ ስፍራ በእልልታና በምስጋና እንደ ኢያሪኮ ጩኸት ስትናወጥ የነበረውን ድባብና የተሰማቸውን ደስታ ሲገልጡ ምን ነው ከዚያ በኋላ ድንግል ማርያም ባልተሰወረችን በቦታውም ከእኛ ጋር ሆና ለዘለዓለም በቅዝቃዜ ውስጥ በተገለጠች እያሉ በናፍቆ ትና በትጉስታ አይኖቻቸው በእንባ እያቀረረና እየተሞላ ይህን ትንግርታዊ መገለጥን ይናገራሉ፣ ምስክርነትም ይሰጣሉ። በወቅቱ የነበረው ቅዝቅ አዜና በዝናብ የተነከረ የራሰ ልብሳቸው በደንብ ደርቆና ቀድሞ እንደነበረው ሁኔታ እንደተመለሰላቸው እነዚህ ተመልካቾች ይህን ቃል ይናገራሉ። ይህን ራእይ ከተመለከቱት ከሶስቱ በግ ጠባቂ እረኞች መካከል የሆነችው አንዷ ሉሲያ ስትናገር፣ ፀሐይ ራሷ ስትዘምር ማርያም የክርስቶስ እናት የደስታና የከበረ ሚስጥራት መገለጫዎች ተደርጋ የተተረጎመችው ድንግል ማርያም ድንቅ ራእዮችን ለህዝቡ እንደገለጠች ምስክርነቷን እስካረፈችበት ሰዓት ድረስ ቃሏን ሰጥታለች። ይህን ራእይ ከተመለከቱት ሶስቱ ልጆች ውስጥ አንዷ የሆነችው ሉቺያ ስለተመለከተችውና ስላየችው ትንቢታዊ ጉዳዮችና አነጋጋሪ መገለጦችን በተመለከተ ከሀያ አመታት ዓመታት በኋላ ምንኩስናን የተቀበለች የቄርሜሎ መነኩሲት መነኩሴት ስትሆን ድንግል ማርያም በተገለጸችላቸው ጊዜ ያደረገቻቸውን ንግግርና ይዘትን በማስታወሻ መዝገቧ ውስጥ ይዛቸዋለች። መገለጡ ሶስት ትንቢቶችን ከማውጣቱ በፊት ለልጆቹ አስፈሪ የሲኦል እይታ እንዳሳየቻቸው ሉችያ ትናገራለች። ከነዚህም ሁለቱ ሉችያ በማስታወሻ መዝገቧ ውስጥ ገልጻቸዋለች። ራእዩ ታላቁ ጦርነት በቅርቡ እንደ የሚያበቃና ነገር ግን ሌላ ደግሞ እጅግ ከባድ የሆነ በምድር ላይ እያሉ የሰውን ልጅ ደም የሚጠጣ ነፍሳትን ደግሞ የሚበላ ከባድና አውዳሚ ጦርነት ምድራችንና ዓለም እንደሚጠብቃት ቅድስት ድንግል ማርያም የነገረቻትን የትንቢትን ቃል ሉቺያ በማስታወሻ መዝገቧ ላይ አስፍራ ተቀምጣለች። ሰው ደግሞ ከዚህ አውዳሚና የሰውን ደም ከሚጠጣው ጦርነት ለመዳንና ለመትረፍ በንስሐ ታቅቦ ነፍሱንና ስጋውን ለእግዚአብሔር አስገዝቶ በጽሞና በመረጋጋት እንዲቆይና እንዲሻገር የነገረቻትን ቃል ለዓለምና ለሕዝቡ ሁሉ በገለጠችበት ጊዜ ይህ ጉዳይ ከፖርቹጋል ቤተ መንግስት አልፎ የዓለም መሪዎችንና መንግስታትን እያወከና እያሸበረ ትንቢታዊ ቃል ሆኖ ተገልጧል። እመቤታችን ቅድስት ድንግል ማርያም በዚህ ፋጢማ ማርያ ተብሎ በሚጠራው ስፍራ ላይ ለነዚህ ሶስት በግጠባቂ እረኞች እየነገረቻቸው ሶስተኛው አስፈሪ ዓለማችን ስለሚጠብቃት ክስተት ጉዳይ ሉችያ በማስታወሻ መዝገቧ ውስጥ ከማስቀመጥና ከማስፈሯ በቀር ይህን ጉዳይ ለማንም ልትናገርና ልትገልጠው አልፈለገችም። ግን የሚከብደው ነገር ይህ ሶስተኛው ትንቢት ቅድስት ድንግል ማርያም ያሳየቻትን ራእይ ሉችያ መግለጥ እያልፈለገችው ከባድ አስጨናቂ ክስተት በመሆኑ ይህን ጉዳይም ለማሳወቅ ብርታትን እንዳጣች ነው የሚገመተው። ይህን የድንግል ማርያምን መገለጥን በተመለከተ የፖርቹጋል ክርስቲያኖች ድንግል ማርያም ለእረኞቹ በተገለጠችበት ስፍራ ሁሌ በየአመቱ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ያሉ በመሰባሰብ ፋጢማ ማርያ በማለት ቅድስት ድንግል ማርያምን ያስቧታል። ለእረኞቹም የሰጠችው በረከትና መገለጥም ለእነሱ ይደርሳቸው ዘንድ እነዚህ የፖርቹጋል ክርስቲያኖች እንዲህ በምንመለከተው እጅግ በጣም አስደማሚና እንዲህ አደባባዩን ሞልተውና አጥለቅልቀው በብርሃን በተሞላ ሻማ ለቅድስት ድንግል ማርያም ክብርና ምስጋናን እያቀረቡ እመቤታችን ከሚመጣው ጥፋትና መከራም እንድትሰውራቸው በጸሎትና በምሕላ በዚህ ሰዓት ላይ ቆመው ይለምናሉ ይማጸናሉ። ይህን የድንግል ማርያምን መገለጥ በተመለከተ ከዓለም አቀፍ መገናኛ ብዙሃኖች በተጨማሪ የአሜሪካው የፊልም መንደር ሆሊውድ ይህን ተአምራዊ የመገለጥ ክስተትን በተመለከተ ግሩምና ድንቅ በሆነ የፊልም ቅረጻ ለዓለም የእመቤታችንን የመገለጧን ትዕይንት በስክሪን ለዓለም ለማሳየት የበቃ ሲሆን ጉዳዩ እስከ አሁን ድረስ ይህ የእመቤታችን የቅድስት ድንግል ማርያም መገለጥ ብዙ ችን ያስገረመ ሆኖ በታሪክ ማህደርና መዝገብ ላይ ተጽፏል። ለዛሬ ያሰባሰብኩላችሁ ዝግጅት ይህን ይመስላል። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ይህ ምስክርነት ደግሞ ለብዙዎች ተደራሽ ይሆን ዘንድ ላይክና ሼር በማድረግ በቤተሰብነት አብራችሁኝ እንድትዘልቁ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ።